ሰላም ጤና ይስጥልኝ። የዕለቱ ዜና ይዘን ቀርበናል። በመጀመሪያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ኢትዮፕ ነኝ። አርእስተ ዜና፦ የቀድሞው ፕሬዝዳንት መንግሥቱ ኃይለማርያም ማርያም አውሮፕላን ተጠግኖ ጥቅም ላይ መዋል ቻለ። የትግራይ ክልል ከፍተኛ ፍርድ ቤት የመማራን የ17 ወራት ውዝፍ ደሞዝ እንዲከፈል ወስነዋል። አሜሪካ በኤርትራ ጨምሮ በሌሎችም አገራት ያሉ ኤምባሲዎቿን እንድትዘጋ ነው። የቀድሞ ፕሬዝደንት መንግሥቱ ኃይለ ማርያም አውሮፕላን ተጠግኖ ጥቅም ላይ መዋል ቻለ። ዳሽ 5 ወይም ብፋሎ በሚል መጠሪያ የሚታወቀውና ለቀድሞው የኢትዮጵያ ፕሬዝደንት መንግሥቱ ኃይለ ማርያም አገልግሎት ይሰጥ የነበረውን አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ከ37 ዓመት በኋላ ለበረራ መብቃት መቻሉ ተገለጸ። የጥገና ስራው ተቋሙ በሁሉም መስክ ውጤታማ ስራ እየሠራ ስለመሆኑ ማሳያ ነው ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጅላ ገልጸዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በበኩላቸው አየር ኃይል በሰው ኃይል ግንባታ ትጥቆችን በማሳደግና ከዘመኑ አቅም ላይ ማድረስ፣ መሠረተ ልማቶችን ተቋሙን በሚመጥን ልክ ማስፋፋት ትኩረት የተሰጠባቸው መሠረታዊ ነጥቦች መሆናቸውን ገልጸው አውሮፕላኑን ጠግኖ ወደ ኃይል መመለስ የዚሁ አንድ አካል ነው ብለዋል። አውሮፕላኑ ለትራንስፖርት፣ ለፓራሹት ዝላይ፣ ለካርጎ አገልግሎት መስጠት የሚችል መሆኑ ከመከላከያ ሰራዊት የማኅበራዊ ትስስር ገጽ የተገኘው መረጃ ያመለክታል። በቀጣይ አስር ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ አገራቸው እንዲመለሱ ለማድረግ የተሠራ ነው አለ። የውጭ ጉዳይ ሚኒስቴር ኮሚቴ ወንዳለው ከሆነ ወደ 242 ልጆች ያለፈው አርብ ከማይነማር ወደ ታይላንድ እንደሚገቡ ይጠበቃል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማይነማር በአስከፊ ሁኔታ የሚገኙ ወደ 700 የሚጠጉ ዜጎችን ወደ ሀገራቸው ለመመለስ ጥረት የተደረገ መሆኑን ገለጸ። የሚኒስትሩ ቤት ቃል አቀባይ አምባሳደር ነቢያት ጌታቸው እስካሁን ወደ 130 ዜጎች ከማይናማር መመለሳቸውን አስታውሰው ቀሪዎችን ኢትዮጵያውያንም ለመመለስ እየተሰራ መሆኑን አመለክተዋል። ቃል አቀባዩ በዚህም በቀጣይ አስር ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ አገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። የወላጆች ኮሚቴው በበኩሉ ሰሞኑን ለውጭ ጉዳይ ሚኒስትር ያለውን የቁጥር መፋለሱን ኒው ደልሂ ያለውንና የቶኪዮ ኤምባሲ ስላጋጠመው አንስተን ነበር ብለዋል። ምንም ችግር አያመጣም፣ ዲኬቢኤ ያለው ስክሪን አውት ተደርጎ ወደ ታይላንድ መንግስት ስላልተላለፈ ነው። መጓጓዝ ጀምር እንጂ የሚያስቸግር የለም እንዳለው ገልጸዋል። የመመለስ ሂደትንም በተመለከተ ወደ 242 ልጆች ነገ አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል። የነገን ቀን እየጠበቅን ነው ሲል የወላጆች ኮሚቴው ለቲክቫ ኢትዮጵያ ተናግረዋል። ኮሚቴው ወላጆች ልጆቻቸውን ወደ ሀገራቸው በመመለስ የበኩልን እንዲያደርግላቸው የኢትዮጵያ አየር መንገድን ሲጠይቁ እንደነበር አመልክተዋል። ይህ አየር መንገድ የኢትዮጵያ ሕዝብ ንብረት ነው። ከነዚህ ልጆች መካከል ይህን አየር መንገድ የሚመራ ልጅ ሊፈጠር ይችላል የሚል ምላሽ ደግሞ ከአየር መንገዱ እንደተሰጣቸው ነግረውናል። አየር መንገዱ የተቃጠረባቸውን ትኬት የሚቀጡትን ቅጣት በማኔጅመንት ወስነን እናነሳለን፣ ሊስተናገዱበትም ሁኔታ እናመቻቻለን። ጭራሽ ትኬት የሌላቸውን ከኤንጂኦ ጋር ሆነን የተወሰነ ፐርሰንት አድርገን እናስተናግዳቸዋለን። ያ ካልሆነም ከመንግስት ጋር ተነጋግረን መፍትሄ እንፈጥራለን። ማንም እዛ አይቀርም እንዳላቸውም ኮሚቴ ገልጸዋል። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱ ዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀኒና ዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንድ ዓለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል፣ በሚል የምርመራ ሂደቱ ላይ እክል በመፍጠራቸው ችሎቱ እንዳይታደሙ ጠይቀዋል። በጉዳዩ ላይ አስተያየት እንዲሰጡ በችሎት የተጠየቁት የተከሳሽ ጠበቃ በፊናቸው ናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ የተከሳሽ ለፋሲጋ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቀዋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱ በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ደግሞ ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥተዋል። በዛሬው ችላ ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 01 ቀን ሌሊት ለመጋቢት 02 ቀን 2017 ዓ ም ታጥቢያ የመኖሪያ ቤቷ ከሚገኝ ህንፃ ወድቃ ህይወቷ ማለፎ በተሰማው በወጣት ቀኔና አዱኛ ህልፈት በፖሊስ የተጠረጠረው ክረኛዋ ድምፃዊ አንዱ ዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጠራበት ይገኛል። የመረጃው ባለቤት ደጆቤሌ ሬዲዮ ጣቢያ ነው። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17ቱ ወራት ውዝፍ ደሞዝ እንዲከፈል ወስነዋል። በትግራይ መምህራን ማህበር ጠበቆች የቀረበው በጦርነቱ ጊዜ ያልተከፈለ የ17 ወራት ደሞዝን ሲመለከት ከፍተኛ ፍርድ ቤቱ ዛሬ ሚያዝያ 7 ቀን 2017 ዓ ም ውሳኔውን አሳልፈዋል። ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የጊዜያዊ አስተዳደርና የፋይናንስ ሚኒስቴር ናቸው። ጉዳያቸው ከቆየ ችሎት በኋላ ፍርድ ቤቱ ክሱን መርምሮ ከፈተለ በኋላ የመምህራኑ ደሞዝ እንዲከፈል ውሳኔ ሰጥቷል። ከዚያም ፋይሉ ወደ መዝገብ ቤት ተመልሰዋል። የተናገሩ መምህራን ውሳኔውን በእርካታ እንዲተገበር መምህራኑ የሚያሳልፉ ድጋፍ መስጠት አለበት ብለዋል። ነገር ግን ተከሳሾቹ ዝርዝር እስካሁን ምንም አላስታወቁም። ከፕሬቶሪያ የሰላም ስምምነት በኋላ የ17 ወራት ውዝፍ ደሞዝ ለመከፈል የተጀመረው ጥያቄ በየደረጃው ተቀጥላሏል ተቀጥለዋል ቀድሞ በፕሬዚዳንት አቶ ጌታቸው ረዳ የተመራው ጊዜ አስተዳደር ጉዳዩ በፍርድ ቤት እንዲታይ የሚከለክል መመሪያ እስከ ማውጣቱ ድረስ ደርሰዋል። ቻይና እስከ 245 ፐርሰንት ሊደርስ የሚችል ታሪፍ እንደተጣላባት አሜሪካ አስታውቃለች። ዋይት ሀውስ በወጣው ባወጣው መግለጫ ቻይና ጸፋዊ እርምጃ መውሰዷ እስከ 245 የሚደርስ ታሪፍ እንድትጣለባት ገልጸዋል። በመግለጫው ፕሬዚደንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ አሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካን ቀዳሚ ያደረገ የንግድ ፖሊሲ የተከተሉ እንደሆነ የተመለከተ ሲሆን ከሰባ አምስት በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት እንዲኖር ተወያይተዋል ብለዋል። በውይይቶቹ የተነሳ በሀገራቱ ላይ የተጣለው ታሪፍ እንዳይተገበር የተወሰነ ስለመሆኑ ዋይት ሀውስ ገልጾ፣ ቻይና ግን አጸፋዊ እርምጃ በመውሰዷ እንዳይተገበርባት ሆነዋል ብለዋል። ዋይት ሀውስ ጨምሮም ከወራት በፊት ቻይና እንደ ጋሊየምና ጀርማኒየም ያሉ የሚያሉ ወሳኝ የቴክኖሎጂ ቁሶች ወደ አሜሪካ እንዳይላኩ ከልክላለች ያለ ሲሆን በዚህ ሳምንት ደግሞ ለመኪና ስራዎች፣ ለኤሮስፔስ እና ለወታደራዊ ግልጋሎት የሚውሉ ስድስት የከበሩ ማዕድናትን ወደ ውጪ እንዳይላኩ ከልክላለች ብለዋል። ዋይት ሃውስ ቻይና በትክክል ምን ያህል መጠን ያለው ታሪፍ እንደተጣለባት ባይገልጽም እስከ 245 ሊደርስ እንደሚችል ገልጸዋል። መረጃው የአናድሉ ነው። አሜሪካ በኤርትራ ጨምሮ በሌሎችም ሀገራት ያለው ኤምባሲዎቿን እትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን እትዘጋ መሆኑን ሮይተርስ የሀገሪቱ የውጭ ጉዳይ ሚኒስቴር ቤት ሰነድን ጠቅሶ ዘገበ። የፕሬዝዳንት ትራምፕ አስተዳደር አብዛኞቹ በአፍሪካ እና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችን እና ቆንስላዎችን የሚዘጋ ሲሆን ከእነዚህም ውስጥ ጎረቤት ሀገር ኤርትራ አንዷ ናት። በውሳኔው መሠረት ይዘጋሉ የተባሉ አስሩ የአሜሪካ ኤምባሲዎች ኤርትራ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ በጋምቢያ፣ በደቡብ ሱዳን በማልታ እና በማልዲቭስ የሚገኝ መሆናቸውን ሬቶርስ የተመለከተውን ሰነድ ያመለክታል። ከሚዘጉት ኤምባሲዎች እና ቆንጽላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ በሚከናወንባቸው እንደ ጃፓን እና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስም ሐሳብ አለ። ሰነዱ ከፍተኛ ወጪ በማስወጣት ውድ ዲፕሎማሲ ተልእኮዎች የተመደበባቸው ናቸው ያላቸውን ሞቃዲሾ ሶማሊያ እና በኢራቅ ያሉ ዲፕሎማቲክ አባላትን መጠን የመቀነስ ሐሳብም ማቅረቡን አመልክተዋል። ዶናልድ ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይነጣጠኑም ያላቸውን ተቋማት መዝጋትና እርዳታዎችን በማቋረጥ ላይ ይገኛል። የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰውን እንደሚቀንስ ሮይተርስ በተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመልክተዋል። በዚህም ሳቢያ በበርካታ አገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሐሳብ ሐሳብ ነው ያለው የአሜሪካ መንግሥት ለውጭ ጉዳይ መስሪያ ቤቱ የሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። መረጃው የሮይተርስና ቢቢሲ